ድርጊቶች ከቃላት በላይ ጮክ ብለው ይናገራሉ፤ ነገር ግን ዝም ያሉ ድርጊቶች እስከ መጨረሻው ያስተጋባሉ። አንዳንድ ሴቶች ለምን አንድም ቃል ሳይናገሩ አክብሮትና አድናቆትን ያለ ልፋት እንደሚያዙ እንደሚያገኙ አስብሹ ታውቃለሽ። ዛሬ ወንዶች አንቺን በአዲስ ብርሃን እንዲያዩ የሚያደርጉ አስር ስውር እርምጃዎች እንመለከታለን፣ እና እመኑኝ ቁጥር ዘጠኝና አስር ጨዋታውን ሙሉ በሙሉ ለውጡታል። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም ዛሬ የምትረዱት ነገር ተደብቁባችሁ ወይም ተሰውሩባችሁ የነበረው ሚስጥሮ ማጣፈጫ ሊሆን ይችላል። በዝምታ የምናደርገው ነገር ስለ ማንነታችን ብዙ ይናገራል። እነዚህ እርምጃዎች የሚጮቡ ወይም የሚያብረቀርቁ አይደሉም፣ ነገር ግን ቃላቶች የማያስተካክሉትን ዘላቂ የሆነ ስሜት ይፈጥራሉ። ዝም ያሉ ድርጊቶች ማውራት ፈጽሞ ሊኖሩ የማይችሉን ትኩረትና አክብሮትን የማዘዣ መንገድ አላቸው። አንድ ሰው በጥልቅ ዋጋ እንዲሰጥሽ ለማድረግ ትክክለኛውን ግብዓት፣ ትኩረት፣ ጉጉት፣ አድናቆትና የተወሰነ ሚስጥራዊነትን ይፈጥራሉ። ጨዋታውን ከፍ ለማድረግና የማይረሳ ተጽዕኖ ለመፍጠር ዝግጁ ከሆናችሁ በትኩረት ተከታተል እና ለተጨማሪ ሕይወትን የሚቀይሩ ግንዛቤዎች ላይክ እና ሰብስክራይብ ማድረግ እንዳትረሱ። ወደ እርምጃዎቹ። አንደኛ፣ ያለ ቃላት ገደቦችን አስቀምጭ። ገደቦችን ከማስቀመጥ ችሎታ የበለጠ በፍጥነት አክብሮትን የሚያዝ ነገር የለም። እና አንዳንድ ጊዜ በጣም ኃይለኛ የሆኑት ገደቦች ያለ አንድም ቃል የሚገለጹት የሚተላለፉት ናቸው። አንድ ሰው ገደብሽን እንዳለፈ አስቢ እና ከመጨቃጨቅ ወይም ራስሽን ከማብራራት ይልቅ በቀላሉ ቆም ብለሽ በጥልቅ ትንፋሽ ወስደሽ ወደ ኋላ ትመለሻለሽ። ያ ዝምታ ከየትኛውም ክርክር የበለጠ የሚያስተጋባ ነው። እዚህ ጋር ነው የሰውነት ቋንቋ የቅርብ ጓደኛሽ የሚሆነው። ጠንካራ ግን የተረጋጋ አገላለጽ፣ ስውር ራስን መነቅነቅ፣ ወይም ወደ ተሳሳተ አቅጣጫ ከሚር ንግግር ትተው መውጣትም እንኳን እነዚህ የዝምታ ምልክቶች ግልጽ መልእክት ያስተላልፋሉ። ዋጋዬን አውቃለሁ እና ለመከበርን አልታገስም ይላሉ። ገደቦችን በዝምታ ማስቀመጥ እንዲሁም ስሜት ብስለትን ያሳያል። በድራማ ውስጥ እየተጠመድሽ ወይም በስሜታዊነት ምላሽ እየሰጠሽ አይደለም። በምትኩ በእርጋታና በራስ በመተማመን መሰረት ይዘሽ ቆመሻል እና ገምች ሰዎች ያስተውላሉ። ወንዶች በተለይ ከሌሎች ተመሳሳይ ነገርን ለመጠበቅ ወይም ለመጠየቅ የራሳቸውን በበቂ ሁኔታ ወደሚያከብሩ ሴቶች በእጅጉ ይሳባሉ። ሁለተኛ፣ አነስተኛ የማህበራዊ ሚዲያ መገኘት። በዛሬው የዲጂታል ዘመን ውስጥ ሁሉም ሰው ማህበራዊ ሚዲያ ላይ ህይወቱን የሚመራ ይመስላል። ነገር ግን የግል ህይወቷን የግል ለማድረግ ስለመረጠች ሴት የማይካድ የሚስብ ነገር አለ። አነስተኛ የማህበራዊ ሚዲያ መገኘትን በመጠበቅ በተፈጥሮ ሰዎችን ወደ ውስጥ የሚስብ የልዩነት ስሜት ትፈጥራለች። አስቢው እያንዳንዱን የሕይወትሽን ዝርዝር ነገሮች የማታካፊ ስትሆኝ ያለ ፍላጎት ለማወቅ ጉጉትና ለሚስጥራዊነት ቦታ ይተዋል። ይህ ማለት ከኢንተርኔት ሙሉ በሙሉ መጥፋት አይደለም። በምትኩ ምን እንደምታጋሪ ሀሳቢ ስለመሆን፣ በጥንቃቄና በልኩ ፖስት ስለማድረግ፣ ከብዛት ይልቅ በጥራት ላይ ስለማተኮር፣ የግል ዝርዝሮችን ከመጠን በላይ ከማጋራጥ ወይም በአደባባይ ከመናገር ስለመቆጠብ ነው። እዚያው አውጥታች ስለምታስቀምጩ ነገር ስትመርጭ ጸጥ ያለ ግን ኃይለኛውን ምልክት ያስተላልፋል። ግለይነቴን ዋጋ ሰጠዋሉ እና ስለ እኔ የበለጠ ለማወቅ እምነቴን ማግኘት አለብ ይላል። ወንዶች ብዙውን ጊዜ ህን የማስተዋል ደረጃ ማራኪ አድርጎ ያገኙታል ምክንያቱም በስለትና በራስ መተማመንን ያሳያል። እንዲሁም የአንቺን ለዓለም በቀላሉ የማይገኘውን ጎኖችሽን በመካፈል ከአንቺ ጋር የሚያሳልፉት ጊዜ የበለጠ ልዩ ሆኖ እንዲሰማቸው ያደርጋል። የተወሰኑ የህይወትሽን ገጽታዎች ከአደባባይ ውጭ በማድረግ ጉልበትና ትኩረትሽ ትርጉም ላላቸው ግንኙነቶች የተጠበቁ እንደሆነ በዝምታ እያስተላለፍሽ ነው። ሶስተኛ በዝምታ ለራስሽ ቅድሚያ ስጭ። ለራስ ቅድሚያ መስጠት መጮህ ወይም መኩራራት ያስፈልገዋል። በእውነቱ በጣም ተጽዕኖ ያለው ለራስ ማሰብና ቅድሚያ መስጠት ብዙን ጊዜ በዝምታ ይከናወናል። ለምሳሌ በግቦችሽ ላይ ለማተኩር ያልተነበቡ ቴክስቶችን የመተው ተግባርን እንውሰድ። ትንሽ እርምጃ ነው፣ ነገር ግን ጊዜና ጉልበቴ ዋጋ አላቸው ውድ ናቸው የሚል ኃይለኛ ምልክት ያስተላልፋል። ይህ ጨዋታዎችን ስለመጫወት ወይም ሰዎችን ችላ ስለማለት አይደለም። ይህ ህይወትሽ፣ ህልሞችሽ እና ደህንነትሽ መጀመሪያ የሚመጡበትን ቅድመ ሁኔታ ስለማስቀመጥ ነው። በራስሽ ላይ ኢንቨስት ለማድረግ ስት መርጪ ለአካል ብቃት እንቅስቃሴ አዲስ ክህሎት ለመማር ወይም በቀላሉ በራስሽ ለመደሰት ጊዜ ስትወስጂ ራስሽ ትልቅ ዋጋ እንደምትሰጪ ለሌሎች እያሳየሽ ነው። ወንዶች በተፈጥሯቸው የዓላማና የነፃነት ስሜት ወዳላቸው ሴቶች ይሰባሉ። በዚህ መታ ለራስሽ ቅድሚያ በመስጠት ሌሎችን የዓለምሽ አንድ አካል መሆን እንዲፈልጉ የሚያደርግ ሳቢ የሆነ ኃይል እየፈጠርሽ ነው። ይህ ማረጋገጫን ስለመፈለግ ሳይሆን በእውነተኛነት ስለመኖርና በድርጊቶችሽ አድናቆትን ስለማነሳሳት ነው አራተኛ ወጥነት ያለው ክትትል ቃል ኪዳኖችን ማክበር ቀላል ሊመስል ይችላል ነገር ግን እምነትና አድናቆትን ለመገንባት በጣም ዝቅ ተደርጎ ከሚገምቱ መንገዶች አንዱ ነው አደርጋለሁ የምትይውን በቋሚነት ስትከተይ በዝምታ አስተማማኝነትና ሀቀኝነትን ታሳያለሽ በደንብ አስቢው ምን ያህል ሰዎች በጨራሽ የማይፈጸሙትን ቃል ኪዳን ይገባሉ ቃሉ እውነት የሆነ ትርጉም እንዳለው ሰው ሆኖ በመቆም ሌሎች ሊተማመኑበት ሊደገፉት የሚችሉት ሰው ትሆኛለሽ። ይህ የዝምታ እርምጃ ትላልቅ ምልክቶችን አይጠይቅም። በሰዓቱ እንደመገኘት፣ አድርጎ ያልሽውን ተግባር እንደማጠናቀቅ፣ ወይም በንግግሮች ውስጥ ትናንሽ ዝርዝሮችን እንደማስታወስም እንኳን ቀላል ሊሆን ይችላል። ሁልጊዜ ቃል ኪዳኖችሽን ባከበርሽ ቁጥር እኔን ማመን ትችላለህ፣ ታማኝና አስተማማኝ ነኝ የሚል መልእክት በስውር እያስተላለፍሽ ነው። ወንዶች ይህንን ባህሪ በእጅጉ ዋጋ ይሰጡታል፣ ምክንያቱም የደህንነት ስሜት ይፈጥራል። ባንቺ ላይ ሊተማመኑ እንደሚችሉ ያውቃሉ እና ያ ጥልቅ አክብሮትን ይገለባል። በጊዜነት ወጥነት ያለው ክትትል የባርሽ መለያ ምልክት ይሆናል። ያለ ጮክ ያሉ መግለጫዎች ወይም ማስታወሻዎችን አስፈላጊነት ዘላቂ ስሜትን ይፈጥራል። አምስተኛ በመምረጥ የሚገኝ ሆኝ። ሰዎች ለአንድ ነገር ዋጋ እንዲሰጡ የሚያደርጋቸው ምንድን ነው? እጥረት። ሁልጊዜ በምትኖር ጊዜ መገኘትሽ አንዳንድ ጊዜ እንደ ቀላል ነገር ተደርጎ ሊወሰድ ይችላል። ነገር ግን አንቺ በምትመርጭበት ጊዜ የምትገኝ ስትሆኚ ያ በጊዜ ዙሪያ የዋጋንና የምስጢራዊነትን አየር ይፈጥራል። ይህ ማለት በቀላሉ ላለመገኘት ጨዋታን ምጮት አይደለም። ይህ ጉልበትሽን እንዴትና መቼ ለሌሎች እንደምትሰጪ አስተዋይ መሆኑ። ለምሳሌ ለእያንዳንዱ ስልክ ጥሪ ወይም ቴክስት ወዲያውኑ ምላሽ ከመስጠት ይልቅ የራስሽን ተግባራት አስቀድሚ እና ለአንቺ ምቹ በሆነ ጊዜ ምላሽ ስጪ። ይህ ዝምታ እርምጃ ከሌሎች ውጪ በዓላማና በፍላጎት የተሟላ ሕይወት እንዳለሽ ያሳያል እና ያ በሚያስገርም ሁኔታ ማራኪ ነው። እንዲሁም ለምትገኝባቸው ለምታካፍያቸው ጊዜዎች ጉጉትና ደስታን ይፈጥራል። ወንዶች መላ ዓለማቸውን በእነሱ ዙሪያ ማዕከል የማያደርጉትን የማይመሰረቱትን ሴቶች ያደንቃሉ፣ ዋጋ ይሰጣሉ። በመምረጥ የሚገኝ በመሆን ለእነሱ መገኘት ዋጋ እየሰጠሽ ጊዜሽ ውድ እንደሆነ በዘዴ እያስተላለፍሽ ነው፣ እና አንድ ነገር ብርቅ ሲሆን በተፈጥሮ የበለጠ የሚወደድ ይሆናል። ስድስተኛ፣ የማዳመጥ ችሎታን ማዳበር። ሁሉም ሰው መሰማት በሚፈልግበት ዓለም ውስጥ በጣም ጥሩ አድማጭ መሆን ብርቅ የማይገኝና ኃይለኛ ነው። አንድ ሰው ሳያቋርጡ የእውነት ማዳመጥ ስለ ስሜት ብልህነትሽ፣ ብስለትሽ እና ስለ ራዕይሽ በሰፊ ይናገራል። ይህ አብሮ በእሽታ ራስን ስለመነቅነቅ ወይም ለመናገር ተራን ስለመጠበቅ አይደለም፤ ሙሉ በሙሉ ስለመገኘትና ስለመሳተፍ ነው። አንድ ወንድ ህልሙን፣ ፍርሃቱ፣ ብስጭቱን ወይም ማንኛውም የተለመደ የሆነ ሀሳብ እንኳን ሲያካፍልሽ ያልተከፋፈለ ትኩረትሽን ስጪ፣ የዓይን ግንኙነትን አድርጊ፣ በሀሳቢነት ምላሽ ስጪ እና በራስሽ ታሪኮች ጣልቃ የመግባት ወይም የማቋረጥ ፍላጎትን ተቋቋሚ። ይህ የዝምታ እርምጃ እሱ የሚናገረውን ቦታ እንደምትሰጭ ያሳያል፤ ይህም በምላሹ እሱ እንደተከበረና ዋጋ እንዳገኘ እንዲሰማ ያደርገዋል። የማዳመጥ ችሎታ እንዲሁም መግባባትና ግንኙነቶችን ያሳድጋል። ወንዶች የእውነት እንደተረዱ መረዳትን እንዳገኙ እንዲሰማቸው ለሚያደርጋቸው ሰው ክፍትና ግልጽ የመሆን እድላቸው በጣም ሰፊ ነው። በጊዜ ሂደት የጠንካራ የመተማመንና የስምት የስሜት የቅርበትን መሠረት ይፈጥራል ሁሉም ጆሮዎችሽ እንዲናገሩ በመፍቀድሽ ምክንያት ሰባተኛ ትናንሽ ነገሮችን አስተውሽ። አንዳንድ ጊዜ ትልቁን ተጽዕኖ የሚፈጥሩት ትናንሽ ምልክቶች፣ ተግባሮች ናቸው። ያለ ጩኸት ስለ አንድ ወንድ በዘዴ ዝርዝር ነገሮችን ማስተዋል የእውነት እንደምታስቢ ለእሱ ሊያሳዩ ይችላል። ስለሚወዳቸው ነገሮች አንስተው ያውቃል። አንድ ቀን በሱ አስገርቤው። ስለሚያስደስተው የትርፍ ጊዜ ማሳለፊያ ታሪክ አካፍሎሽ በኋላ ስለሱ ጠይቂው። እነዚህ ትናንሽ የትኩረት ጊዜያት ብዙ ይናገራሉ። ትናንሽ ነገሮችን ስታስታውሺ እሱን እንደ ሰው ከፍ አድርገሽ እንደምትመለከችው ዋጋ እንደምትሰጪው እያሳየች ነው። ለጊዜው በሚያደርገው ወይም በሚናገረው ብቻ ሳይሆን በማንነቱ። ይህ የዝምታ እርምጃ ጠንካራ ስሜት የግንኙነትን ይፈጥራል። ምክንያቱም አንቺ የእውነት ማዳመጥሽንና ትኩረት መስጠትሽን ያረጋግጣል። ይህ ስለ ትላልቅ ምልክቶች ወይም መግለጫዎች ሳይሆን አንድን ሰው በቀላል መንገዶች እንደተስተዋለና እንደተደነቀ እንዲሰማው ስለማድረግ ነው። ወንዶች ብዙውን ጊዜ ን በጣም አስደሳችሁን ያገኙታል፣ ምክንያቱም በሚያዘናጉ ትኩረቱን በሚከፋፍሉ ነገሮች በተሞላ ዓለም ውስጥ የእውነት መስተዋላችሁ ብርቅና የማይገኝ ነው። በጊዜ ዕለት እነዚህ ትናንሽ የሀሳቢነት ድርጊቶች የሙቀትና የመተማመን ስሜትን ይፈጥራሉ፣ ይህም እሱን የበለጠ ዋጋ እንዲሰጥ ያደርገዋል። ስምንተኛ ያልተጠበቁ የደግነት ምልክቶች ዝምተኛ የደግነት ተግባራት ሰዎችን አመቺ በሆነው ምርጥ መንገድ ከጠበቃቸው አውጥቶ የሚይዙበት ትልቅ አቅም አላቸው። እሱ ባልጠበቀው ጊዜ አሳቢ የሆነ ጽሁፍ ምልክት መላክ፣ የሚወደውን ምግብ ማብሰል ወይም እሱን መርዳትና ማገዝ የሚሆን እነዚህ ያልተጠበቁ ድርጊቶች ያለምንም ነገር በምላሹ መጠበቅ አሳቢነትና እንክብካቤ ያሳያሉ። የእነዚህ ተግባሮች ውበት ያለው በቀላልነታቸው ላይ ነው። እነሱን ትልቅ ነገር እያደረግሽ አይደለም፣ ማድረግ ስለፈለግሽ ብቻ መልካም ወይም ደግ ነገር እያደረግሽ ነው። ይህ ዝምታ እርምጃ በቀጥታ ልቡን ያናገራል እናም ዘላቂ የሆነ ስሜትን ይፈጥራል። በትኩረት የሚገኝ አሳቢና እሱ አድናቆት እንዲሰማው ተጨማሪ ርቀት ለመሄድ ፈቃደኛ መሆንሽን ያሳያል። ወንዶች እነዚህን ያልተጠበቁ ጊዜያት ከፍ አድርጎ ይመለከቱታል፣ ምክንያቱም እውነተኛና ከልብ የመጫውን ይሰማቸዋል። እንዲሁም የመለልስና የመደጋገፍ ስሜትን ይፈጥራሉ። አንድ ሰው አሳቢነትና እንክብካቤ ሲሰማው በተፈጥሮ እሱም መልካም ተግባሩን መመለስ ወይም መልሶ ማድረግን ይፈልጋል። በግንኙነትሽ ውስጥ ትናንሽ አሳቢ የሆኑ ትኩረት የሚሰጡ ያልተጠበቁ ነገሮችን ስታካትችል በዝምታ የመከባበርና የአድናቆት መሠረትን እየገነባሽ ነው። ዘጠነኛ በራስ እድገት ላይ ማተኮር። በዝምታ የችሎታሽን፣ የአካል ብቃትሽን ወይም የእውቀትሽን ደረጃ ማሳደግ ሁልጊዜ የራሱን ምርጥ ማንነት ለመሆን ከሚጥር ሰው የበለጠ ምን የሚስብና የሚማርካል? ራስን በዝምታ ማሻሻል በስተ መጨረሻ ወደሚያብብ ወደ አማረ አትክልት ስፍራ የሚያድጉ ዘሮች እንደመትከሉ ሰዎች ከማስተዋልና ከማድነቅ ውጪ ምንም ሊያደርጉ አይችሉም። አዲስ ክህሎት በመማር የአካል ብቃት እንቅስቃሴ በማድረግ ወይም የፍላጎትሽን ዓላማ በመከተል በራስሽ ላይ ኢንቨስት ስታደርጊ አክብሮትን የሚያዝ ጥልቅ ውስጥ በራስ መተማመንን ታውጫለሽ። ይህንን አስቢው። እያንዳንዱን እርምጃዎችሽን ከማሳወቅ ይልቅ በዝምታ አዲስ ቋንቋ እየተማርሽ ነው፣ ወይም ለሙያሽ ተጨማሪ ክህሎት እየጨመርሽ የብቃት ማረጋገጫዎችን እያገኘሽ ነው። አንድ ቀን በድንገት በተማርሽ ቋንቋ ንግግር ታደርጋለሽ፣ ወይም በስራሽ ላይ የትልቅ ፕሮጀክት አባልነት እድገት ታገኛለሽ፣ ሌሎችን በአግራሞት ላይ ታስቀራለሽ። በዝምታ ራስን ማሳደግ ያለ ቋሚ ውጫዊ ማረጋገጫ ማረጋገጫን መፈልግ ቁርጠኝነትሽንና ጽናትሽን ያሳያል። ወንዶች በተለይም የራሳቸው ዓላማና ምኞት ወዳላቸው ሴቶች በእጅጉ ይሳባሉ፣ ምክንያቱም ይሄ ነጻነትና ጥልቀትን ያስተላልፋል። በራስ እድገት ላይ ማተኮር ውበቱ ያለማቋረጥ ህይወትሽን የሚያስውብና የሚያሳድግ ጉዞ መሆኑ ነው። እያንዳንዱ የምትወስጂው እርምጃ፣ ትናንሾቹም እንኳን፣ ወደ ጠረጴዛ የምታቀርቢውን ዋጋ ይጨምራሉ። ስለዚህ ራስሽን ጠይቂ፣ ለማሻሻል የምትፈልግ ህይወትሽ አንዱ ክፍል ምንድን ነው? በዛ ጀምሪ እና ድርጊቶችሽ ለአንቺ እንዲናገሩ አድርጊ። አስተውሽ፣ ይህ ስለ ማሳየት ወይም ስለ መክሮራት ሳይሆን በፀጥታና በቋሚነት የራስሽን ምርጥ ማንነት ስለመሆኑ። አስረኛ አስፈላጊ በሆነ ጊዜ በጸጋ ትተሽ ውጭ። የማይጠቅምሽን ሁኔታዎች መተው ብዙ ነገር ይገልጻል። ከቃላት በላይ ምን ጮክ ብሎ ይናገራል? ራስን ቀና አድርጎ ትቶ የሚሄድ ከዋጋሽ ከሴቶችሽ ወይም ከደህንነትሽ ጋር የማይጣጠም ሁኔታን መቼ መተው እንዳለብሽ ማወቅ እጅግ ከፍ ያለ አክብሮትን የሚያዝ የዝምታ እርምጃ ነው። ከመርዛማ ግንኙነት ለመሻሻል ቦታ ከሌለው ስራ ወይም ከአጥፊ ከሚያባክን ጓደኝነት የሚሆን በጸጋ መውጣት ለራስሽ ያለሽን ክብርና ቅድሚያ የምትሰጫቸውን ነገሮች በሰፊ ይናገራል። በጸጋ መውጣት ትዕይንትን ስለመፍጠር ወይም ድልድዮችን ስለማፍረስ አይደለም። ከዕድገትሽ ወይም ከደስታሽ ጋር በማይጣጣም ቦታ ለመቆየት ራስሽን በጣም ከፍ አድርገሽ እንደምትመለከች ጸጥ ያለ ግን ኃይለኛ የሆነ መግለጫን ስለመስጠት ነው። ለምሳሌ አንዱን ገደብሽን ካላከበረ ወይም ጥራትሽን ካላመሰገነ በቀላሉ ራስሽን ከስሌቱ መውጣት ግልጽ የሆነ መልእክት ይልካል። ዋጋሽን ታውቂያለሽ። ይህ ዝምታ እርምጃ ክብርን ከማስገኘት ባለፈ ዘላቂ ስሜት ይፈጥራል። ሰዎች ድራማ ሳይፈጥሩ ጠንከር ያለ ወይም አስቸጋሪ ውሳኔ ማድረግ እንደሚችሉ በሚያሳዩ ሰዎች በእጅጉ ይሳባሉ። ይህ ክብርሽን ስለመጠበቅና የአእምሮ ሰላምሽ እንደሚቀድም መጀመሪያ እንደሚመጣ ስለማሳየት ነው። እና በሚቀጥለው ጊዜ ትክክል ባልሆነ ጥሩ ስሜት በማይሰማሽ ሁኔታ ውስጥ ራስሽን ካገኘሽ አስታውሽ፣ ትቶ መሄድ የድክመት ምልክት አይደለም፣ የጠንካሪሽ ማሳያ ነው። በመጨረሻም አንቺን በእውነት የሚያከብሩ ዋጋ የሚሰጡሽ ሰዎች ራስሽን ለማስቀደም ያደረግሽውን ውሳኔ ያከብራሉ። ከሁሉም በኋላ መቼ በቃ ማለት እንዳለባት ከምታውቅ ሴት የበለጠ ኃይለኛ ነገር የለም። ቪዲዮን ከወደዳችሁት ላይክና ሰብስክራይብ በማድረግ ተደራሽነታችንን በማስፋት አግዙ። የበለጠ ለማወቅ በስክሪኑ ላይ የምትመለከቱትን ወይም በዚህ ቻናል ውስጥ ያሉትን ሌሎች ቪዲዮዎች ይመልከቱ። ስለ ተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።